ህዝቡ አሁን እየደረሰበት ካለው ሁለንተናዊ ችግር እንዲወጣ መንግስት ሕግ በማስከበር ረገድ ኃላፊነቱን እንዲወጣ በደቡብ ጎንደር ዞን የእብናት ከተማ አስተዳደር ነዋሪዎች ጠይቀዋል። በክልሉ እየተካሄዱ የሚገኙ ህዝባዊ የሰላም ውይይቶች በደቡብ ጎንደር ዞን በተለያዩ ወረዳዎች እየተካሄዱ ነው። አዲሱ ተስፋዬ በክልሉ ያለውን የሰላም እጦት ችግር ለመፍታትና ህዝቡ እየደረሰበት ያለውን ሁሉን አቀፍ ቀውስ ለመቀነስ ክልላዊ የሆነ ውይይት እየተደረገ ይገኛል። በክልሉ ከሚገኙ አካባቢዎች መካከል አንዷ የሆነችው የእብናት ከተማ አስተዳደር በሰላም እጦት ችግር ምክንያት ክፉኛ ተጎድታ ቆይታለች። በከተማዋ ሰላም እንዲሰፍንና ዜጎች ወደ ቀደመ ሰላማቸው እንዲመለሱ ለማድረግ ህዝባዊ ውይይት እየተደረገ ይገኛል። በውይይቱም የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በሪውን መንግስቱን ጨምሮም የአማራ ክልል ምክር ቤት ምክትል አፈ ጉባኤ አቶ አማረ ሰጤ፣ የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ በህዝባዊ ውይይቱ ተገኝተዋል። በክልሉ ያለው የሰላም እጦት በዜጎች ሁለንተናዊ ችግር ከማስከተሉም በላይ ለክልሉ ዘመን ተሻጋሪ ችግር ይዞ የመጣ መሆኑን የውይይቱ ተሳታፊዎች ተናግረዋል። ጣልዳ ላይ እየተቀማ ዘንዘሊማ ላይ እየተቀማ በሰናይፈር ሰላም ተረጋግጧል ስትሉ ትንሽ ቅር አለኝ።

አሁን ደግሞ ንብረታችን ወድሞ ጤና ጣቢያችን የለ፣ ፖሊስ ጣቢያችን የለ ተቃጥሎ፣ ያለይነን በጀትም ሆነ ያለይነን ንብረት ሆነ ለዚያቻውን እንደ ቁራለ እያስተካከልናት ነው ያለን። አልበቃችንም መንግስትም በሰላም እንዲኖር፣ ህዝቡም ወጥቶ እንዲገባ፣ ገበሬውም አርሶ ምርቱን አምርቶ ለገበያ እንዲያቀርብ፣ ባዶ ቆርቆሮ ተጠራቅመን ዋጋ የለንም። ገበሬ አላረሰ አላመረተ፣ በሰላም ነጋዴው ነግዶ አልገባ። ጦም መዋል ማደር አይቻልም። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ በዞኑ ያለው የሰላም እጦት ህዝቡን ለምሬትና ለእንግልት እየዳረገው መሆኑን ጠቅሰውም መንግስት የህዝቡን ሰላም ለማረጋገጥ ሕግ ማስከበር ዘመቻውን አጠናክሮ እንደሚቀጥል ተናግረዋል። ያሳደጋችሁት ልጅ በእናንተ ላይ ይህን ያህል ዘመቻ፣ ሰቆቃ፣ ግድያ፣ ዘረፋ የሚያደርገው ከእሱ በላይ ጠላት የሆነ ኃይል እየቀለበው እንዳለሆን ማስረጃዎች አሉ። ማለት ወንድምህ ሊሆን ይችላል፣ እህትህ ሊሆን ይችላል፣ ዘመዴ ሊሆን ይችላል ጽንፈኛ ከሆነ በኋላ እምነት የለው ዘመድ የለው ወገን የለው አባት የለው እናት የለው የሁላችንም ጠላት ወደ መሆን ተሸጋግሯል። ስለዚህ ህብረተሰባችን ከእንዲህ አይነት አጥፊ ኃይል መጽዳት አለበት። አሁን ላለንበት አንጻራዊ መሻሻል ደግሞ ህዝባችን ያበረከተው አስተዋጽኦ እጅግ ጥልቅ ነው የነበረው። የሀገር መከላከያ ሠራዊትም ልክ እንደ ትናንቱ ዛሬም አብሯቸው ሆኖ ህግ ለማስከበር እየሰራ ነው ያለው በሂደት ያጣንባቸውን ቀበሌዎች ተደራሽ የሚያደርግ ስራ መስራት ይኖርብናል የሚል እምነት ነው ያለን። ክልሉ ወደ ሰላም እንዲመለስ ለማድረግ መንግስት ከሚወስደው ህግ የማስከበር ዘመቻ በተጨማሪም ህዝቡ የሰላም ባለቤት መሆን ይገባል ብለዋል። ከሰላምም አኳያ ወስደን ደግሞ ሰላም በሌሎች መስዋዕትነት የሚገኝ በብልጥና በብልህ መካከል የሚኖር ህብረተሰብን የሚሻ ጉዳይ አይደለም። ሰላም ለሁላችንም የሚያስፈልግ ማህበራዊ የወልና የጋራ ሀብት ከሆነ ሁላችንም ርብርብ ልናደርግበት ይገባል ማለት ነው። አንዱ በአንዱ መስዋዕት ላይ መኖር ከፈለገ የብልጥነት አካሄድ ይሆናል። ይሄ ደግሞ ሰላም ለሁላችንም ተደራሽ ሊሆን አይችልም። በሰላም እጦቱ ምክንያት በክልሉ ያሉ ዜጎች አስቸጋሪ ጊዜያትን እያሳለፉ እንደሚገኙ ያረጋገጡት የአማራ ክልል ምክር ቤት ምክትል አፈ ጉባኤ አቶ አማረ ሰጤ በዚህ መጥፎ ተግባር ላይ የተሰማሩና ህዝቡን ለሰቆቃና ለእንግልት የሚዳርጉ ኃይሎች ከዚህ መጥፎ ተግባር እንዲቆጠቡ ማሳስበዋል። ያው የወለደችኋቸው እናንተ ለማገልገል ብለው ያሰቡ ተወስደው እንዲረሸኑ ተደርጓል። ምንም የተለየ ኃጢአት የላቸውም። ግን እነዚያ ልጆች በመረሸን የትኛው ጥያቄ ተፈታ? እሺ የትኛው ህብስተምና ለብናት ሆነ ለዚህ አካባቢ መጣ? እና አላማው አላማ ቢስ መሆኑን የምታዩት ከዚህ ነው። ድርጊቱ ነው ማለት የተሳሳተ ዝንባሌ ይዞ በስሜት እየተነዳ የማራዝ በታሪክ አይቶት ማያውቀውን ጉስቁልና እንዲገባ በማድረግ ታሪክ የማይረሳው ድርጊት እየፈጸመ ይገኛል። ስለዚህ በአንድ ወገን ህዝቡ አሁን እየተረዳው ይህን የጽንፈኛ ባህሪና ይህን ዘራፊ ቡድን እየተረዳው በመምጣቱ ህዝቡ በሰልፍም በተለያየም ነገር እንደማይደግፈው አረጋግጧል።